ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ አላችሁ ወይ? እኔ ያለውኝ ክብሩ ይስፋ። እንግዲህ ዛሬ በነገራችን ላይ ይህ ቀልድ አይደለም፣ ይህ ቀልድ ሳይሆን የምር ነው እና ነጋ አሞት ነበረ። ከዚህ በፊት አልነገርኳችሁ፣ የሆነ ጊዜ ላይ ጥፍት ብዬ ነበረ እና እሱ ቪዲዮ ላይ አልነበረም፣ ብቻዬን ነበርኩኝ እና ትንሽ ትንሽ ብቻ ሳይሆን የሆነ ምግብ በልቶ ሆቴል፣ ምንድን ነው አንጀት ነው ምንድን ነው አንጀት ትርፍ ነው አንጀት የሚባል ነገር አለ። እሱም በልቶላችሁ በጣም ታሞ፣ በጣም ነው የተሰቃይቶ የነበረውና በዛ ሰዓት እኔም ደንግጬ ምናምን ስለነበረ ለእናንተ አልተናገርኩም። በጣም ፈተና ላይ ነበርን ማለት ይቻላል እና በጣም አሞት የግልም ታክሙ ነበር። እኔም ቶሎ ደንግጬ ከመሸ በኋላ የዛን ጊዜ ሮጬ ሄጄ አሳክሜ ወዲያው በቃ በየደበት ሁሉ ነበር የሚያስመልሱ የሚያስመልሱ ደግሞ እንትን አረንጓዴ ንጹ አረንጓዴ ከዛ በኋላ ይሄድና ራሱን ስቶ ስቶ ነበር የሚመለሰው በቃ በጣም ነበረ ተጨንቄ የነበረው። ምግብ አይበላም፣ ብዙ አይነት ነገሮችን እቀያይር አለኝ፣ አይበላም፣ ሐኪም ቤት ይሮጥ አለኝ። በጣም በቃ አልነገርኳችሁም፣ እና በጣም ከባድ ነበረ። እንደዚህ አልፎ አንድ ቀን አወረዋለኝ ብዬ ፈጣሪን ለምኖ ነበረና ያ ነገር አልፎ ደህና ሆኖ ነበር ትንሽ ግን ከስራ በጣም ወደ አስር ቀን ምናምን ቀርቶ ነበረ። ከስራ በጣም በቃ ምን ብዬ ልንገራቸው እንደዚህ እንደማውራው እዚህ ከቁጭ ብዬ እንደማውራው አይደለም፣ በጣም ከባድ ነበረና አሁን ላይ ሰው ጠቁሙን፣ ምንም ልሻለው ስላልቻለ በጣም ወደ ሰውነቱ ወደ ቢጫ ነገር ወደ ነጭ ነገር እየተቀየረ ሲመጣ ሰው ጠያቀን፣ አክንቤት ሌላ አክንቤት ነገሩን ጥሩ ነው ምናምን እዛ ይሂድ ምናምን አሉ። እዛ ሲሄድ ሙሉ ምርመራ ሲያደርግ እንትን አሉት ይህ ነጭ ደም ነጭ ደግሞ ነጭ ደም ስር ይሁን ሆነ ደም ስር ብቻ አለ ና የመጨረሻ ደረጃ ላይ የሚገል መጨረሻ ደረጃ ላይ እና ደርሷል ምናምን ብለውት ሌላው ደህና ነው ምናምን ብለው መድሃኒት አዘውለታል። መድሃኒቱ በጣም ብዙ ነው። እንትን ተወቅቷል፣ ሶስት ተወቅቷል፣ ሶስት ተወቅቶ ይሄ ነው የሚቀሩው። አሁን አራት መርፌ እንደገና ት ይሄ መድኃኒት ናቸን እንዳለን እንደምታዩት ወደ አራት ነው ምናምን ይቀረዋል። እየተወጋ ነው። በጣም መጥፎ ደረጃ ላይ ነው ብለውት ማለት ነው እና ለምላችሁ ፈልጌ ነው። አሁን ይሄን ሁሉ ካስረዳችሁ ለምን የውሸት እንዳይመስላችሁ ነው ይሄን ሁሉ እያስረዳችኋለሁ። ስላለፈም ነው ዛሬ ለመቀለድ የተነሳሁት ማለት ነው። ምንም አይልም፣ ደህና ነው። እግዚአብሔር ይመስገን። ያው የሰዎች ቆሞ ሴት ጤነኛ አለ የሚመስለው ቆሞ ሴት ጤነኛ መስሉ ነበረ። ለካ እናቴ ሳይነገር ሽው ብሎ ነበር እና ቀልዱ ዛሬ በቀልድ ቀልድ ስላችሁ በረገራች ላይ በጣም ደክሞ ደክሞት ማለት ነው ተኝቷል። እና በጣም ነበረ የዛን ጊዜ ሲያስመልሰው ምናምን ይስትና ከዛ ላ ልቤን ልቤን ያዙኝ ነበረ የሚለው እና አልፈዋል። ዛሬ ላይ መቀለድ እችላለሁኝ። ያው መርፌውን እየወሰድ ነው እግዚአብሔር ይመስገን። አውቀናል በሽታውን። እና ምን ላደርገው ነው መሰላችሁ? ፕራንክ ላደርገው ነው። ፕራንኩ ሌላ መርፌ አለኝ። ይሄ ሌላ መርፌ ነው። አይገናኝም ከዚህ ጋር አይገናኝ። ይሄ በጣም ትልቁ ነው። እቺ ደግሞ አነስ የምትለው አናት። ይሄ በጣም ትልቁ ነው እና ሁሉ ጊዜ ነ ይሄ ደግሞ ይወጋው ጮጋራ ምናም ድረስ እና በዚህ ሞልቶ ይዘብ ሄድነ አሁን ወኔ አበዛውባቸው ግን ለማስረዳት አይል ነው። ይህንን እንደ ሞቀው አድርጌ እሰራለታለኝ ማለት ነው። አሁን ራሱን አቅም ብዙ ሰዓት ጠርቸው ጠርቸው ጠርቸው ልሰማኝ አልቻለም እና

ሌላለአይደለም አገኘህ ያለ ትምህርት ምን ሆነች ነው? አን አንቺ ምን ሆነች ነው? እኔም በተማረ ሰው እየተማረ ዶክተር ነው እንጂ መወጋት ያለበት።

ምንም አንተ አንተ ደሞ አውቄ ነው አልኩኝ። ያንቺ መለማመጃውም ያንቺ መለማመጃውም እንደውም አዲሱ አዲሱ እንዲህ ማለት ነበር። አሳዛኝ

ማለት ግን ትንፋሽ ፍራንክ ነው እያልሽ ትንፋሽ ይላል። ሰላም ለምን አንዷ መርፌ ስንት እንደሆነ አውቃለሁ። ይሄ በፊት እኔ ስብ ወጋ ነበረ። የቀረ አጋጣሚ ትርፍ ነበር የተሰጠ እና እንደ አንተ ምንድን ነው? የሴትና የወንድ ሊያየን? በጣም ደፋር ነሽ። በሴት መርፌል በቃ ምን ልታደርግኝ፣ ሞኝ ልታደረገኝ ችለሽ? እንደ አንቺ ሞኝ ነሽ። እያፍ እና የሴት ለወንድ ትትወጋ ምንድን ነው ሆነበ? እሰብረዋለሁ እሰብረዋለሁ የሴት የሴት እንደዚህ ምናምን የምትለው ነገር። እሺ የወንድ ሴት የሚወጋ የወንድ ምንድን ነው? የወንድና የሴት የወንድ መርፌ ለሴት ይሆናል? አንተ የወንድና የሴት መርፌ የለም። ምን ሆኖ ነው መርፌ ነው? እንዴት እና የሴት ነው የምወጋው? ጌታ ሆይ ትዕግስት ውስጥ የቤተሰብ የሴት ነው ወይ የምወጋው? እንዴት በራሴ መርፌ አትወጊም እንዴ? የውስጡ መድኃኒት ነው እንጂ መርፌው፣ እንዴት ይለያያል? የወንድና የሴት ይባላል እንዴ? እና የሴት መርፌ ለብቻው ነው፣ የወንድ መርፌ ለብቻው ነው። እንዴት እኔ በራሴ ነው ብዬ ነው እ እንዴት በአንቺ መርፌ ትወግኛለሽ? አንቺ በኔ መርፌ መወጋት ትፈልጊያለሽ? አንቺ በኔ መርፌ መወጋት ትፈልጊያለሽ? መርፌ እንጂ የውስጡ መድኃኒት በሽታው ይለያያል እንጂ ምንም እንትኑ ነገር የለም። አላወቅሽም አላዎመኒቱ አደ- አደነዘዘ። የወንድ መርፌ ለብቻውን የሴት መርፌ ለብቻውን። እሺ ቤተሰብ እናንተ ንገሩት፣ የሴት ወንድ እያለ ነው። ግን ፕራንክ ምናምን ትላለች፣ እን በራሷ መርፌ ጋር እና ለማንኛውም አይደረግም ፆታ የሚቀየረስ ነገር እንደዚ አይነት ፕራንክ እኔ አትድግም። ሁለት ነኝ። ድንገት አሁን ዘመናዊ ጊዜ ሆነዋል። የሴት በሴት መርፌ ተሳስተሽ ልቤን ብለሽኝ ቢሆነስ፣ አንቺ ተሳስተሽ ትወጊኛለሽ። ድንገት ወደ ሴት ብቅ እንደዚ አይነት ፕራንክ ያልፈልግም። ድንገት እኔ በራሴ መርፌ ቢሆን ችግር የለውም፣ የኔ የእኔ መርፌ ነው ስትይ ግን በጣም እንደነገጥኩ ታያል። እኔ እዚህ ጋ ቦታውን ብዘጋው ይሻለኛል። ካልሽ እንደዚህ ዓይነት ፕራንክ አልፈልግማ። ለምን መሰለኝ፣ ስትፈልግ ትነግረኛለህ አይሻልም? እንደ ሶቴን ሳልፈልግ በግድ ልትቀየሪ ምን ይጭራሽ ቢቀየረኝ፣ እስኪ እኮ የዶክተር መርፌ ነው፣ ለሴት ያዘጋጀው መርፌ ነው። ሴት ተው፣ እስቲ ምን ይላል? አንብቦ ሴት ይላል፣ ሴት ይላል። ኧረ ሰው እንዳይስቅብን፣ ምቀብ ቤተሰቦቻችን እንግዲህ በምን ይሁን እየቀበጣጠረ ነው ለማንኛውም ቤተሰቦቻችን፣ ለማንኛውም ለምን መሰላችሁ እ እኔ ላይ በደረግ መርፌ መግዛቷ ሳያንሰኝ ማለት ነው። አንደኛ በራሴ መርፌ ነው የራሴ መርፌ ነበረ። ያንተን አዲሱ እናነቀውም ማለች የራሷ መርፌ። የተከበራችሁ ቤተሰቦቻችን፣ ለማንኛውም ገና ከእንቅልፍ አልነቃም። ስነቃ እናውራበታለን። ትንሽ ተዝናንቻለ ለማለት ነው ቤተሰቦች።